ብስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ፳፭ በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን ማርያም ያክሷ ልጅ ብጽይት ሰሎም ያረፈች። እርሷም የማጣት ልጅ የሌይ ልጅ የሚልኪ ልጅ የካህናሮ ልጅ ናት። ለማጣት ሶስት ሴቶች ልጆች አሉት። የታላቂቱ ስም ማርያም ነው፣ የሁለተኛይቱ ስም ሶፊያ፣ የሦስተኛይቱም ሃና ነው። ይህችም ማርያም ሰሎሜን ወለደቻት፣ ሶፊያም ኤልሳቤጥን ወለደቻት፣ ሃናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችን ቅድስት ድንግል ማርያምም ድንግል ስትሆን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በወለደችው ጊዜ ይህቺ ቅድስ ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችንን ገላዋ እንዳሰሰቻት ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰችውም ጊዜ ደግሞ ዳነች። በዚህም በእህቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን ቅድስት ድንግል ማርያም በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገለገለቻት። ከስደት እስከተመለሱ ድረስ ሕፃኑን ታዝለዋለች፣ የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከመቤታችን ከቅድስት ድንግል ማርያም ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉትም ጋራ እያለቀሰች ነበረች። በተነሳባት እለት ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በአምሳኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ ጋር የከበሩ ሴቶቹ ጋር ሰማያዊ ሀብትን ተቀብላ በክብር ባለቤት ጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰበትከች ብዙዎችንም አሳመነች። ካይሁድም ብዙ ስድብና ሽሙጥ አገኛት። ከዚያም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት አይማረን። በረከቷም ከኛ ጋር ለዘላለሙ አድሮ ይኑር። አሜን። ሰላም ለሰሎሜ በከመሰማ በዜና ልደታምላ አምላ ዘሬ ማርያም በድንግልና ትቤሎ አሚሃ እንዘ ታቅፎ በጽና ስባት ለከ እግዚኦ በኩሉ ሊና ዘመፃይ ከውስተም በዝንቱ ትትና። በዝችም ቀን ከእንዴና አገር የከበረ ኮጦሎስ በሰማዕትነት አረፈ። ይህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዥ መኮንን ነው። ልጅም አልነበራቸውም ይህን ቅዱስ ልጅ እስከ ሰጠው ድረስ ጌታችንን አዘውትሮ ይለምነው ነበር። የቤተ ክርስቲያንንም መጽሐፍ አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። ለራሱም ስርዓት በመስራት በቀን መቶ እንዲሁ በሌሊትም መቶ ጸሎታትን ይጸልያል። ጥቂት ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳ መቀበልን ጀመረ። ከዚህም በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞቹ ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስም በካደ ጊዜ አርያኖስ ስለ ሹመቱ ከንጉሱ ጋር ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። ይህ ቅዱስም ሰማያት ለመሆን ይተጋ ነበር። ወደ ፍርድ አደባባይ መባ የሚሄድ አርያኖስን ንጉሱንም ማለቆቹንም ሁሉ ረገማቸው፣ ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልተቻለውም፣ ወደ እህቱ ላከው እንጂ። እርሷም ከመታሰር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሾመ። የዚህ የቅዱስ ኮጦሎስን ዜና ነገሩት። ጭፍራ ልኮ ወደ እርሷ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠንክ ይህ ካልሆነ ጽኑ ስቃይ አሰቃያሃለሁ፣ አለው። ቅዱሱም እኔ ለረከሱ አማልክት ጣና አላቀርብም ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታዬና ለአምላኬ ለመድኃኒቴ ለኢየሱስ ክርስቶስ ንጹሕ መስዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜም መኮንኑ ተቆጥቶ በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰውም ያዝናናውም ነበር ያረጋጋውም ነበር። ጌታችንም በእጆቹ ታላቅ የሆኑ ድንቆይ ተአምራትን አደረገ። ማሰቃየቱንም በሰለቸው ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕትነትንም አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ አኖሮት፣ ከሥጋውም እጅግ ብዙ ድንቆይ ተአምራት የሚታይ ሆነ። በእግዚአብሔርም ምስጋና ይሁን እኛንም በጸሎቱ ይማረን፣ ለዘላለሙ አሜን። ሰላም ለኮጦሎስ እንተ ይጼል ጸሎተ በመዓል ትምህተ ወበላያሌ ምህተ ዋ መፈቀደ ይኩን በእንተ ክርስቶስ ሰማይተ ረገመ ንጉሰ ወዛ ያመል ጣወተ እስከ በመጥባሄት መተሩ ክሳዶ ክብርተ። በዚህችም ቀን ስብስጣ ከሚባል አገር አባ ሄሮዳ በሰማዕትነት አረፈ። ከከሃዲ ዲዮቅልጥያኖስ በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜም ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ዕለትም በአልጋው ላይ ተኝቶ ሳለ እርሱም ስለ እግዚአብሔር ፈቃድ በማሰብ በኃላፊው ዓለም ውስጥም መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁ እና አሁንም ተነስቼ እጅ በክሩ ባለቤት በክርስቶስ ስም ደሜን አፈሳለሁ አለ። ይህንንም ልበልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገንህ ሄሮዳ ሆይ ሰላም ላንተ ይሆን፣ አትፍራ። እግዚአብሔር የክብር ዙፋን አዘጋጅቶልሃልና እኔም የመላእክት አለቃ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ከአንተ ጋር እሄዳለሁ። በከበረ ስጋህም ላይ ምንም የሚበረታብህ የለም ብሎት ሰላምታም ሰጥቶት ወደ ሰማይ አድረገም። ከዚህም በኋላ ብፁዋ አባይ ሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሶስት አንድ አምላክ ሆይ ጌትነት፣ በረከት፣ ክብር ገንዘብ የሆነ ለአንተም ለብቻ ስግደትና አምልኮት የሚገባ የተሳልኩትን እስከምፈጽም ታጠና ዘንድ ለምናለሁ። ይህንንም ብሎ ወደ ፍርድ ሸንጎ ሄደ። እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ክርስቲያን እሱ ነሃል? አገርህ ወዴት ነው? አንተ ማነህ? ስምህስ ማን ነው? ወገንህስ ምንድን ነው አለው። የከበረ ሄሮዲያም በብህንሳ አውራጃ ስብስጣ ከሚባል አገር ነኝ። ከልጅነቴ ጀምሮ ለምድራዊ ሟች ለሆነ ንጉስ አገለግል ኖርኩ። እንግዲህስ ሕያው ለሆነ ሰማያዊ ንጉስ አገለግለው አገለግላለሁ ብሎ መለሰለት። ሉኪያኖስ መኮንንም ብዙ ገንዘብ ሰጥቼህ ከጭፍሮቹ ሁሉ በላይ እጅግ ከፍ ከፍ አደርገዘን ዘን ላማልክት ላአጵሎን እና ላርዳሚስ ለመሰዋት ተዘጋጅ አለው። ቅዱሱም እንዲህ ብሎ መለሰለት፣ ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ የላደረገ ሰው ወዮለት ግን እምነቱ በእግዚአብሔር ላይ ሆነ የተመሰገነ ነው የሚል በቅዱሳት መጽሐፍት ተጽፏል። እኔም ለረከሷ አማልክት አልሰዋም፣ ማለኝ አለኝታዬ እግዚአብሔር ስለሆነ ለርሱ ብቻ ሰዋለሁ እንጂ። ያን ጊዜም መኮንኑ ተቆጥቶ እንዲገርፉትና እሾ ባላቸው በብረት ዘንጎችም እንዲደበድቡት ደሙ እንደ ውሃ ምስቲፈስ ድረስ እንዲያሰቃዩ ታዘዘ። ጌታችንም በመላእክቱ እጅ አጽንቶ አዳነው። ጤነኛም ሆነ ህዝቡም ይህን ድንቅ ተአምር ባዩ ጊዜ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምነው በሰማዕትነት አረፉ ቁጥራቸውም ሰላሳ ሺህ አምስት መቶ ነው መኮንኑም ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ እነሆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ተገለጸለትና እንዲህ አለው ብፁዕ ሄሮዳ ሆይ ሰላም ለአንተ ይሁን አትፍራ እኔ ፈጣሪ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማያት አዘጋጅቼ ላለሁ። በእውነት እነግርሃለሁ በመታሰቢያ ቀን መከራ ድካምህን አስቦ መስዋዕት ለሚያቀርብ ለድሃ ምጽዋትን ለሚሰጥ፣ በእንሰሶቹ ስም እርባታ ይሆናል። በቤቱም የተባረከ ልጅ አይታጣም። ሰይጣንም በእርሱ ላይ በሥራ ሁሉ ላይ ሊበረታታበት አይቻልም። የገርልህም መጽሐፍና፣ ስምህን የሚጽፈውንም እኔ በሕይወት መጽሐፍ ስሙን እጽፋለሁ። የእዳ ደብዳቤውንም እደመስሳለሁ። ደግሞም በችግር በመከራ ውስጥ ስምህን ጠርቶ የሚለምነኝን ከመከራ ሁሉን ያድነዋለው ያድነዋለሁ። መታሰቢያህንም ለሚያደርግ ሁሉ በደሉን ሁሉ ተውለታለው። ሰላሜም ካንተ ጋር ይሁን። ይህንንም ብሎ መድኃኒታችን ከርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋር ለሆነም በሚፈጽምበት ጊዜ በዚያ ወዳሉት ሕዝብ ተመልሶ ከውስጣችሁ እግዚአብሔርን የሚፈራ ሰው ያለ ከሆነ ስጋይ በጎ በረከትን እስከሚያደርግለት ድረስ ስጋይን ወስዶ በርሱ ዘንድ ያኑረው አላቸው። ያን ጊዜም አንገቱን ዘረጋላቸው በሰይፍም ቆረጡት። የምስክርነት አክሊልንም በግንቦት ወር በሀያ አምስት ቀን ተቀበለ። ከሶስት ወር በኋላም ዘመዶቹ መጡ። ስጋውንም ወሰዱ ተሸክመው ወደ ሀገሩ ስብስታ አድርሰው ባነጹለት ቦታ ሁሉ አኑሩት። ከስጋውም ታላላቅ የሆኑ ድንቅ ተአምራት ተገለጡ። ለድውያንም ሁሉ ፈውስ ተገኘ። እግዚአብሔር ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን። በረከቱም ለዘላለሙ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ አድሮ ይኑር። አሜን። ሰላም ለሄሮዳ እግዚአብሔር ታወጾ።

ሰሚኦሙ ቃለ እንዘይትናገር በአፍ አቃቤ ሄሮዳ እንተተሰይ መለዘል ፍጡነ ረድኤት ሚካኤል ኦፍ በዚህችም ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ ወዲያው ዛፎች ሆኑ። ደግሞም የከበሩ በላኖስ እሎንትራን ራምኔሳ መቶ ሀምሳ ሰማይታትም ቆስጠንጢኖስና እናቱ ሄላም መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሃያ ስድስት በዘች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቅዱስ ቶማስ በምስክርነት አረፈ። በዚህች ምለት የአልፋውስና የዘካርያስ የሉኪዮስ የቅድስት ሳርሶንያም መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና እና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን።